ሰላም አለይኩም ወራህመቱላሂ በረካቱ። ሰላም ጤና ይስጥልን። ክብራትና ክብራን አርማች ተመልካቾቻችን ሁሉ ሰላም፣ ሁሉ መልካም። ከኛ ጋር ሁሉ ሰላም ነው። እጅግ ወሳኝ ወሳኝና አነጋጋሪ የሆኑ መረጃዎች፣ በተለይ ለግብር ከፋዮች እጅግ በጣም ደስ የሚልና መልካም ዜና ተሰምቷል። በዚህም መንግስት ግብርና ታክስን በተመለከተ አዲስ ማሻሻያ አድርጊያለሁ ስለማለቱ ተመልክተናል። ሙሉ ዝርዝሩን ታደምጣላችሁ። በሌላ በኩል በዛሬው ዕለት በጉጉት ሲጠበቅ የነበረው 47ተኛው የሚኒስትሮች ምክር ቤት መደበኛ ስብሰባ ተካሂዷል። በዚህም የተለያዩ ጉዳዮችንና አጀንዳዎችን በማንሳት በመላው ሀገሪቱ ላይ ተግባራዊ እንዲደረግ በአብላጫ ድምፅ ማጽደቃቸው ተሰምቷል። ሙሉ ዝርዝሩን ይዘነዋል። በሌላ በኩል አሜሪካ ከአስራ ሁለት ሀገራት በላይ ወደ ሀገሯ እንዳይገቧ ክልከላ ማድረጓን ተከትሎ በዚህም ኤርትራም የተካተተች ይሆናል ኢትዮጵያ ስተካታለችው የብዙዎች ስጋትና ጭንቀት መሆኑን ተመልክተን እነዚህ ሀገራቶች እመን እነማን ናቸው የሚሉትን ሙሉ ዝርዝር ወደ እናንተ ከማድረሳችን ባሻገር መድኃኒትና መሳሪያዎችን በተመለከተ መግዛት የሚከለክል መመሪያ ስለመተላለፉን አውቀናል። ይህንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮን ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራቸውን ቆዩ እያልን በቀጥታ ወደ መረጃው እናምራ? እንግዲህ ክብራን ተመልካቾች በዛሬው እለት የሚኒስትሮች ምክር ቤት 47ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ ስለማስተላለፉ ተሰምቷል። ምክር ቤቱ ያስተላለፋቸው ውሳኔዎችም እንደሚከተለው የሚቀርቡ ይሆናሉ። በቅድሚያ ምክር ቤቱ የተወያየው የ2018 በጀት ዓመት የፌዴራል መንግስት ረቂቅ የበጀት አዋጅ ላይ ነው።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 በዚህ መሠረት ለፌዴራል መንግስት መደበኛ ወጪዎች፣ ለካፒታል ወጪዎች፣ ለክልል የሚሰጥ ድጋፍና ለዘላቂ ልማት ግቦች ማስፈጸሚያ ድጋፍ ወደ ሁለት ትሪሊየን የሚጠጋ በጀት ለምክር ቤቱ ቀርቧል። ምክር ቤቱም በቀረበው የፌዴራል መንግስት የ2018 ረቂቅ በጀት አዋጅ ላይ ከተወያየ በኋላ ግብዓቶችን በማከል ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ ማጽደቁ ነው የተሰማው። በመጨረሻም ምክር ቤቱ ውይይቱን ያደረገው በስታርታፕ ረቂቅ አዋጅ ላይ ነው። የስታርታፕ ምህዳርን በመፍጠር ስታርታፕ የሚመሰረቱበት የሚንቀሳቀሱበትና የሚያድጉበትና ቴክኖሎጂን ተግባራዊ በማድረግ አዳዲስ ምርቶችን የሚያመርቱበትና አገልግሎቶችን የሚሰጡበት እንዲሁም በዘርፉ የፋይናንስ አቅርቦት ችግሮችን ለማፍታት እንዲያስችል ሆኖ ረቂቅ አዋጅ ተዘጋጅቶ ቀርቧል። ምክር ቤቱም በአዋጁ ላይ ከተወያየ በኋላ ወደ ሕዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ መወሰኑ ነው የተገለጸው። በሌላው መረጃችን እጅግ በጣም ደስ የሚል በተለይ ለግብር ከፋዮች በሙሉ እጅግ በጣም አስደሳች የሆነ መረጃ ነው በዚህ ሰዓት የወጣው። በዚህም መንግስት እንግዲህ የገቢ ግብርን ምጣኔ ላይ ማሻሻያ ስለማድረጉና ሊያደርግ ስለማሰቡ ነው። እንግዲህ መረጃው የሚጠቁመው ከገንዘብ ሚኒስቴር የተገኘው መረጃ እንደሚያሳየው በደሞዝ ሆነ በንግድ የገቢ ግብር ምጣኔ ላይ ማሻሻያ የያዘ ረቂቅ አዋጅ ተሰናድቷል። በመጪው ሰኞም በረቂቅ አዋጁ ላይ ከባለሙያዎች ጋር ለመመካከር ጥሪ ማድረጉንም ነው የሰማ ነው። የኢትዮጵያ ሰራተኛ ኮንፌዴሬሽንና ሌሎችም ጉዳይ የሚመለከታቸው ባለሙያዎች በተለይ ቋሚ ደመወዝተኛው የኑሮ ጫናውን ለመቋቋም እንዲችል የሚቆጥርበት የገቢ ግብር ትርጉም ባለው መልኩ እንዲሻሻለት ሲጠየቁ መቆየታቸውም ይታወሳል። ባለሙያዎቹ የደሞዝ የገቢ ግብር ይሻሻል ሲሉ ምን ማለት እንደሆነ ኢትዮጵያን ከጎረቤት ሀገራት ጋር በንጽጽር ይናገራሉ። የኢትዮጵያ ብርና የኬንያ ሺሊንግ ከዶላር አንጻር የመነዛሪ ዋጋቸው እኩል ነው። በኢትዮጵያ ከ600 ብር ጀምሮ የሚያገኝ ደሞዝተኛ የገቢ ግብር ይቆረጥበታል። በኬንያ ደግሞ የገቢ ግብር የሚቆረጠው ከ24000 ብር ደሞዝተኛ ጀምሮ መሆኑም ይታወቃል። በኢትዮጵያ ደሞዙ ከ10900 ብርና ከዚያ በላይ የሆነ ተቀጣሪ 35 በመቶ የገቢ ግብር ሲቆረጥበት በኬንያ ከ800 ሺህ ብር ደሞዝተኛ ጀምሮ 35 በመቶ የገቢ ግብር እንደሚቆረጥ ነው የተነገረው። ታዲያ ይህንን የተመለከተ ነው እጅግ በርካታ ጊዜያት ሲጠየቅና ሲነገር የቆየውን የገቢ ግብር ምጣኔ ላይ ማሻሻያ ለማድረግ መንግስት ረቂቅ አዋጅ አዘጋጅቶ በዚህ ሳምንት ውስጥ ይፋ የሚያደርገው። ይህ ደግሞ እጅግ በጣም ደስ የሚል መረጃ ነው። በሌላው መረጃችን መድኃኒት ወይም የሕክምና መሳሪያዎች በአገር ውስጥ አምራቾች የሚመረቱ ከሆነ በዓለም አቀፍ ግልጽ ጨረታ ከውጭ ግዥ መፈጸም የሚከለክል መመሪያ ተላለፈ። የገንዘብ ሚኒስቴር ለተለያዩ መድኃኒት አቅራቢዎች አገልግሎት በማዕከል የሚፈጽሙ የመድኃኒትና የሕክምና መሳሪያዎች የግዢ አፈጻጸም መመሪያ ይፋ አድርጓል። ትላንት ግንቦት 26 ቀን 2017 ይፋ ባደረገው ይህንን አይነት መመሪያ መድኃኒት ወይም የሕክምና መሣሪያ በአገር ውስጥ አምራች የሚመረት ከሆነ በዓለም አቀፍ ግልፍ ጨረታ ግዥ መፈጸም እንደማይችልም ይደነግጋል ሲል መረጃው አስነብቦናል። በሌላ በኩል አሜሪካ በተለያዩ ሀገራት ዜጎች ላይ እጅግ በሚገርም ሁኔታ ከ12 አገራት በላይ እገዳ ስለመጣሏ ተሰምቷል። በእገዳው የአሜሪካ ኃይልን የሚደግፉ የአፍጋኒስታን ዜጎችና ልዩ ቪዛ ያላቸው ዲፕሎማቲዎች፣ አትሌቶችና የጥምር ዜግነት ባለቤቶች አልተካተቱም። እነዚህ ሀገራት በተጨማሪ ብዙ ጊዜ አሜሪካ ዜጎቿን እንዲወጡ ሲያደርግ አንቀበልም ያሉ ከመሆናቸው በተጨማሪ የቪዛ ቆይታቸው ከሚፈቀድላቸው ጊዜ በላይ የሚቆዩ ናቸውም ተብሏል። በዚህም አሜሪካ ሙሉ በሙሉ ወደ አሜሪካ እንዳይገቡ የተከለከሉ ሀገራት ዝርዝሮች አንደኛ ኤርትራ፣ ሁለተኛ አፍጋኒስታን፣ ሦስተኛ ማይናማር፣ ቻድ፣ ሪፐብሊክ ኦፍ ኮንጎ፣ ኢኳቶሪያል ጊኒ፣ ሃይቲ፣ ኢራን፣ ሊቢያ፣ ሶማሊያ፣ ሱዳንና የመን መሆናቸው ተገልጿል። ከዚህ ዝርዝር ውስጥ ኢትዮጵያ አለመካተቷ እጅግ ለበርካታ ኢትዮጵያኖች እፎይታን የሚሰጥ መሆኑን ተመልክተናል። ከዚሁ ጋር በተያያዘ በዛሬው ዕለት ከብሔራዊ ባንክ በኩል የዶላር ጨረታ ስለሚቀርብ አዲስ መረጃ ተሰምቷል። ብሔራዊ ባንክ ለዛሬ ለሰባተኛ ዙር ጨረታ 50 ሚሊዮን ዶላር ለጨረታ የሚወስዱ ባንኮችን አቅርብ ያለው ማለቱን ከደቂቃዎች በፊት የወጣው ሪፖርት አስነብቧል። እንደሚታወቀው ብሔራዊ ባንክ ዶላርን ለጨረታ ከማቅረቡ ጋር ተያይዞ ከጊዜ ወደ ጊዜ ከቀን ወደ ቀን የጥቁር ገበያ ሐዋላ እየወደቀና እየተዳከመ መምጣቱን እየተመለከትን ነው። ታዲያ ይህ ጨረታ ምን ያክል ባንኮች ይሳተፋሉ? ከዚህ በፊት የነበረው የአንድ አሜሪካ ዶላር ዋጋ ለጨረታ የቀረበበት ከ132 ብር ያልበለጠ ቢሆንም በዛሬው ዕለት ምን ያክል ይሆናል የሚለውን እንግዲህ አዲስ መረጃ እንደደረሰን ወደ እናንተ የምንመለስ ይሆናል። ቪዲዮውን ላይክ ላይክ ሼር ሼር አድርጉ። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።